ሰላምታችን በያላችሁበት ይድረስ። የተወደዳችሁ የብላክ ላይን ሚዲያ ቤተሰቦች ለእናንተ ይመጥናሉ ያልናቸውን አዳዲስ የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። የጎጃም ቀጠና ፋኖ በመተከል የሰራው ጀብድ አነጋጋሪ ሆኗል። የመከላከያ ሰራዊት አባላት በተላላኪ ጓዶቻቸው ላይ እርምጃ ወስደው ፋኖን መቀላቀላቸውም ተሰምቷል። ዝርዝር መረጃውን ይዘናል። የበለሳ ጀግኖች በጎንደር ቀጠና ያገዛዙን ኃይል ማንበርከካቸው ተሰምቷል። መረጃውን በቆይታችን ታደምጡታላችሁ። ስለ ትግራዩ ቀውስና ስለ ኦሮሚያው ግር ግርም መረጃ ይዘናል። ስለ አዲሱ ኢታማዦር ሹም፣ የዓለምን ትኩረት ስለያዘው የኢራንና እስራኤል ጦርነት በቆይታችን እናነሳለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትኮኑ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል በጎጃም የአዲስ ዓለማየሁ ሰባተኛ ክፍለ ጦር መብረቁ ብርጌድ ከሌሊቱ 10 ሰዓት እስከ 12 ሰዓት ወጀልና ዱቄ ከተሞች ላይ ከፍተኛ ውጊያ አድርጓል ተባለ። በውጊያው አምስት የመንግስት ኃይል ሲደመሰስ አራት ቁስለኛ፣ እንዲሁም ደመቃ እያሉ የተባለ ሚልሻና አንድ ያገዛዙ መከላከያ አባል ምርኮኛ ሆነዋል። በዚህ ውጊያ የየቦቅል አባይ ብርጌድና ጥቁር አንበሳ ልዩ ተወርዋሪ ኃይል በደፈጣ መንገድ በመዝጋት ሚናቸውን ተወጥተዋል ተብሏል። በሌላ ዜና ከኮርክ ከተማ ሰባት የመከላከያ አባላት የተኩስ ልውውጥ በማድረግ ሁለት ገድለ ለት ደግሞ አቁስለው አብራጅት ብርጌድን መቀላቀላቸውን የአዲስ ዓለማየሁ ሰባተኛ ክፍለ ጦር ቃል አቀባይ ፋኖ እንደሰው ታምሩ ገልጿል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድን በመተከል መንደር 24 በምትባል ቀበሌ ከሌሊቱ ዘጠኝ ሰዓት የብልጽግና ወታደራዊ ካምፕ ላይ በመግባት ጥምር ጦር ሙትና ቁስለኛ አድርጎታል ተብሏል። የጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ አንድ አምሳ አለቃ፣ አንድ መቶ አለቃ፣ ስድስት እግረኛ መከላከያ ላይ እርምጃ ወስዷል። አንድ በአንድ ሚሊሻ ደግሞ እንደተማ ማረከም ተነግሯል። ወደ ጎንደር ቀጠና ስናመራ፣ የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና አራተኛ ደጃዝማች ኮርጎቤ ክፍለ ጦር ጠራ ብርጌድ በዛሬው ዕለት ከጧት 3 ሰዓት ከ45 ምስ ላይ በማዕከላዊ ጎንደር ዞን ታች አርማጭ ወረዳ ሳንጃ ከተማ አቅራቢያ የፍንዲቃ ፍልሃና በበው የተባሉ አነስተኛ የመስመር ከተሞችን ተቆጣጥረዋል። ከ67 ተኛ ክፍለ ጦር የአገዛዙ ኃይል ጋር ውጊያ ሲያደርግ ያረፈደ ሲሆን ከወራሪው ሰራዊት አምስት እርምጃ ሲወሰድባቸው፣ ከ10 በላይ የሚሆኑት ቁስለኛ ሆነዋል። የአገዛዙ ኃይል ቅሪት ተሸክሞ ከተማ ሰዎችን በመልቀቅ ወደ ሳንጃ ከተማ ፈርጠጧል፣ ሲል የጎቤ ክፍለ ጦር ሕዝብ ግንኙነት መምሪያ ኃላፊ አርበኛ ስማቸው ጥላውን ገልጿል። በተያያዘ ዜና በማዕከላዊ ጎንደር ምስራቅ በለሳ ወረዳ ቆላ ሐሙሲት ከተማ ላይ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ንስር በለሳ ቅጠው እጅጉ ክፍለ ጦር ጉልላ ጸጋይ ብርኬድ ለሶስት ሰዓታት ያህል የፈጀ ውጊያ አድርገዋል። በውጊያው ላይ የሚያገዛዙ ጥምር ኃይል ምርኮኛ፣ ሞትና ቁስለኛ ሆነዋል ተብሏል። ከ20 በላይ መከላከያና ከአምስት በላይ የሚሊሻ አባላት የሞት ሲሆን ስድስት የነፍስ ወከፍ ከላሽንኮ ተማርኳል በውጊያው ላይም አናብስ ንስሮች ደም ቀውለዋል ሲል የዳግመ ቴዎድሮስ አምስተኛ ኮር ቃል አቀባይ ፋኖ አብነት ሞላ ገልጿል። በሜጀር ጀኔራል ዋንት አባተ ኮርስር የሚገኘው ጣና ገላውዲዎስ ክፍለ ጦር በአሰራር በመር በጠያቂና ተጠያቂ እንዲሁም በአጠቃላይ የህልውና ትግሉን በውል ተረድተው የአማራ ፋኑ ሰራዊትንም ሆነ የወጡለትን ታላቅ ህዝብ ጥያቄ ለመመለስ በአዲስ መንፈስ እንደ ንስር ታድሰው እንደ አንበሳ አግስተው አዲስ የስራ አስፈጻሚ አደረጃጀትን ፈጥሯል ተባለ። በዚህ አደረጃጀት የአማራ ህዝብን ትናንትናዊ ችግሮችን የተረዱ ዛሬ ላይ ለትግሉ ያላቸውን ቁርጠኝነት ያሳዩና ነገን የተቆለፈብንን ቁልፍ ለመክፈት ዝግጁና ቁርጠኛ የሆኑ ልጆችን ወደፊት ሲያመ ሲያመጣ በአማራ ምድር እና አጠቃላይ በኢትዮጵያ ያለውን የፖለቲካ አሰላለፍ የተረዱ የወገን ጥላትንና መደበኛ ጥላትን ውስጠተ ማንነታቸውን ያወቁ አህጉራዊና ዓለም አቀፋዊ የፖለቲካ አሰላለፍን የተገነዘቡ የክፍለ ጦሩን እንቁ ልጆች ወደፊት አምጥተዋል። እንደሚታወቁ ላለፉት 50ና 60 ዓመታት የአማራ ህዝብ ዘርፈ ብዙ ህልውናዊ ጥቃቶች በመላው ኢትዮጵያ ሲፈጸምበት ቢቆይም አሁን ላይ ይባስ ብሎ አገዛዙ አማራ ክልል ብሎ በፈጠረው ምድር ላይ ዘልቆ በመግባት ዘርፈ ብዙ ጥቃት እየፈጸመ ይገኛል። ነገር ግን የአማራ ህዝብን መከራ አሜን ብሎ መ መቀበል የከበዳቸው አማራነትን ወንጀል አድርጎ የተነሳ አገዛዝ እንደመጣ የገባቸው የጊዜ ጉዳይ እንጂ አገዛዙ ከቻለ የትኛውንም አማራ እንደማይምር ያወቁ የአማራ መዳኛው ነፍጥ እንደሆነ የገባቸው አገዛዙ ለአንዴና ለመጨረሻ ጊዜ መመለስ የሚችለው በሰልፍ ሳይሆን በሰይፍ እንደሆነ በውል የተረዱና በጥቅሉ አማራነትን ከትናንት እስከ ዛሬ ያንሰላሰሉ አማሮችን ወደፊት ማምጣት የግድ ብሎታል። እነኝህ የጣና አገዳዶች ክፍለ ጦር አዳዲስ ስራ አስፈጻሚዎች በቀጠናው ላይ የሚደረገውን የመደበኛ ጠላትንና የወገን ጠላትን እንቅስቃሴ ይ የሚመለከቱ ከመደበኛ ጠላት በላይ የአማራ ህዝብ ቁጥር አንድ ጠላት ሆዳም አማራ መሆኑን የሚያውቁ ፋኖነትን ምሽግ አድርገው የአማራን ህዝብ ሰላም የሚነሱና ልክ አልባ ሰብአዊ ጥሰቶች የሚፈጽሙ ስጋ ለባሽ አጋንንቶችን አምርረው የሚታገሉ የአማራ ህዝብ ትግልን ወደኋላ የጎተተው የእስክንድር ነጋ የግለሰብ ሚሊሻ ስብስብን በደንብ የሚታገልና ስጋ ለባሽ አጋንንት ሀሳዊ ታጋዮችን አበጥረው የሚያውቁ ወታደራዊ ጥበብን የኖሩበትና አሻሽለው ሰራዊቱን የሚመሩ ከሰራዊቱም ሆነ ከህዝቡ ጋር ሰናይ ግንኙነት የነበራቸውና የሚኖራቸው የአማራ ህዝብ እረፍት ሲነሱ ዘርፉ ሲዘርፉ፣ ሲያግቱ፣ ሲገሉ፣ ትግላችንን ሲሸጡና ሰራዊታችንም ሆነ ህዝባችን ላይ ክደት ሲፈጽሙ የነበሩ እንደነ ጸዳሉ ደሴና በለጠ አንዳርጌና መሰሎቻቸውን በውል ተረድተው መስመር ያስያዙና እየታገሉ ያሉ ወደፊትም የሚታገሉና ና በአጠቃላይ እንደ አማራ መቆም የሚችል እሳቤን ይዘው የሚጓዙ ልጆችን ወደፊት አምጥቷል። ኃላፊነትም ሰጥቷል። የጣና ገላውዴዎስ ክፍለ ጦር አካላት በአንድነት በመነጋገር በመወያየትና አጠቃላይ ለትግሉ የሚያስፈልገውን አሻራ ለማሳረፍ ያለደከመኝ አመክነው ይሰራሉ። የአማራ ህዝብ የህልውና ትግል በርካታ ፈተና ስንክሳሮችን እያለፈ የሴራ ድሮችን እየበጣጠሰ በጽኑ አለት ላይ ራሱን እየተከለ በመጓዝ ላይ ይገኛል። ትግላችን የህዝባችንን የህልውና ማረጋገጫ ተምኔት ነው። ትግላችን በጀግንነትና በአርበኝነት የቆሰሉና የተሰዉ ጓዶቻችንን አድራ የተሸከምንበት የደመላሽነት መንገድ ነው። ትግላችን እውነትን፣ ፍትህን፣ ነፃነትንና እኩልነትን መሩ አድርጎ የሚጓዝ የአይን ብሌናችን ነው። በመሆኑም የትግላችን ቀጣይነት ማረጋገጫ የታሪካችን የባህል እምነታችን ማስቀጠያ ሀዲዳችን የሆነውን የህልውና ትግል እንደ ነፍሳችን መጠበቅ ህዝባዊ ብሎ ታሪካዊ ኃላፊነታችንም ግዴታችንም ነው። የትግል ቅንጣት ታክል ስህተትን የማይፈቅድ ወቅቱን የፖለቲካ አስተላለፎችና ስውት እሳቢ ሸቃጮችንም ጭምር በትግሉ ሜዳ በሚገኙ ሀቀኛ አይነ ንስር ልይቃን አማካኝነት እየመረመር መጓዝ ወቅቱን የሚጠይቀው ጉዳይ ነው። ትግሉ በሁሉም የአማራ ግዛቶች በጠላት ላይ ሁሉን አቀፍ ድልን እየተቀዳጀ በመጓዝ ላይ ቢሆንም በትግሉ ሜዳ በማወቅም ባለማወቅም የህልውና የፍትህ የነፃነትና የእኩልነት ትግላችንን የሚጎትቱ ጥቂት የማይባሉ አካላት መኖራቸውን በውል እንገነዘባለን። ስለሆነም የለውና ትግላችን የፖለቲካ ደላሎችንና ቁማርተኞችን አጥብቆ ይጠየፋል፣ ይታገላቸዋልም። የለውና ትግላችን ፉክክርና ውድድርን ሳይሆን ተብብረን ተደጋግፎትን መለየትን ሳይሆን በአንድ ተቋም ውስጥ ሆኖ መታገልን የሚሻ በመሆኑ የጎንደር አርበኞች የጀመሩትን የአንድነት መንገድ ለማደናቀፍ መጓዝ ታሪክ ይቅር የማይለው ድርጊት ስለሆነ ሁሉም ታጋይ ለአንድነት ቦታ እንዲሰጥ ጥሪያችን እናቀርባለን ሲል የሜጀር ጄኔራል ውባንተ አባተ ኮር መረጃውን አጋርቶናል። ሞንጆሪኖ አብይ ትግራይንም ኤርትራንም ለመውረር ቢፈልግም አይሳካም አለች። ህወሓት አሁንም ከአብይ አህመድ ይልቅ ኢሳያስ አፈወርቅ ይሻለኛል ማለቱን ቀጥሏል። የህወሓት ጽህፈት ቤት ኃላፊዋ ሞንጆሪኖ የፌዴራል መንግስቱ የኤርትራ ሰራዊት ይውጣ የሚለው ትግራይንም ኤርትራንም ለመውረር ነው። የትግራይ ህዝብ ሙሉ ሰላማዊ ሰልፍ እንዲወጣ እናደርጋለን። ህወሓት ሳይድንም ተፈናቃይ አይመለስም ብላለች። እናንተ ተፈናቃዮች ግፉን፣ እኛም እንገፋለን። በፌዴራል መንግስት ላይ ጫና ለማድረግ ተቃውሞውን አጠናክራችሁ ቀጥሉ። ህወሓት አምሳ ዓመት ያስቆጠረ አንጋፋ ድርጅት ነው በብጫቂ ወረቀት አይሰረዝም፣ ምክንያቱም በእያንዳንዱ የትግራይ ህዝብ ልብ ውስጥ ያለ ድርጅት ነው ብላለች። ተፈናቃዮቹ በበኩላቸው ጦርነት አንፈልግም፣ ልጆቻችንን ያስጨረስ ነው በእናንተ ድክመት ነው፣ የኤርትራ ሰራዊት በአንዳንድ ቦታዎች በኮንክሪት አጥር እየሰራ ነው፣ የኤርትራ ሰራዊት አሁንም ከትግራይ ግዛት ልቆ አልወጣም የሚሉ ጥያቄዎችን አንስተዋል። ጌታቸው ረዳ ከሰሞኑ ሞንጆሪኖ ለሰተኛ አዳሪነት እንጂ ለፖለቲካ ትመጥንም ብሎ ነበር። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በበኩላቸው የትግራይ ህዝብ የሚደርስለት አጧል ስትልም ተናግራለች። በእርግጥም የትግራይ ህዝብ በአዲስ አበባና በአስመራ ፖለቲካ መሀል ሆኖ በተቃራኒ ኃይል እየተገፋም ይገኛል። የዋቄፈታ ማምለኪያ ተቃጠለ። ቃጠሎውን ተከትሎ በኦሮሚያ ግርግር ተነስቷል። በኦሮሚያ ክልል ደቡብ ምዕራብ ሸዋ ደጭ ወረዳ የዋቄፈታ ማምለኪያ ቦታዎች በእሳት ወድመዋል። በአካባቢው በሚኖሩ ሙስሊሞች ወጣቶች ነው የማምለኪያ ስፍራዎች የተቃጠሉ ሲሉ የዓይን እማኞች የገለጹት። ሙስሊም ወጣቶች አላህ አክበር እያሉ ማምለኪያ ስፍራዎችን ሲያቃጥሉ የሚያሳዩ ተንቀሳቃሽ ምስሎች ይፋ ሆነዋል። ዋቄፈታ ከአባገዳ ስርዓት ጋር የሚያያዝ በዋናነት በመስከረም የሚከበረ የኢሬቻ በዓል መገለጫ ያደረገ ባህላዊ ሃይማኖት ነው። ዋቄፈታ ብ ብዙዎች ፖለቲካዊ ሃይማኖት ነው ቢሉትም በኦሮሚያ ብዙዎች አሁንም እያመለኩበት ይገኛሉ። አብይ አህመድ በሳውዲ በኩል ከኢሳያስ አፈወርቂ ጋር ለመታረቅ እየሞከረ ነው ተባለ። ሳዑዲ አረቢያ በኢትዮጵያና ኤርትራ መካከል የተፈጠረውን ውጥረት ለማርገብ ሁለቱን ሀገራት ለማቀራረብ እንቅስቃሴ የመጀመሯንም የዲፕሎማቲክ ምንጮች ገልጸዋል። ከዚህ ቀደም በፈረንጆች መስከረም 2018 ዓ ም በአብይ አህመድና ኢሳያስ አፈወርቂ በተፈጠረው የጅዳው የሰላም ስምምነት ሳዑዲ አረቢያ ሁለቱን ሀገራት እርቅ እንዲፈጽሙ ማድረጓ የሚታወስ ነው። ስምምነቱን ተከትሎ በኢትዮጵያና ኤርትራ መካከል ለ20 ዓመታት የቆየው የግጭት አዙሪት ወደ ሰላም ሰላማዊ ግንኙነት መቀየሩም ይታወሳል ይሁንና ከቅርብ ጊዜ ወዲህ ኢትዮጵያና ኤርትራ የቃላት ጦርነት ውስጥ መግባታቸውን ተከትሎ የአፍሪካ ቀንድ ፖለቲካ ውጥረት እየነገሰበት መምጣቱ ይታወሳል በተለይም የአብይ አህመድ ትንኮሰ ኤርትራን ሲያስቆጣም ቆይቷል ሳውዲ አረቢያ ይህንን ውጥረት ለማርገብ ታሰብ ያደረገ እንቅስቃሴ መጀመሯን ለጉዳዩ ቅርበት ያላቸው ወገኖች ገልጸዋል የሳውዲ አረቢያው የውጭ ጉዳይ ሚኒስትር የሆኑት ፌይሴል ቢን ፋራ አል ሳውዲ የሁለቱን አገራት ባለስልጣናት ለማነጋገር ጥረት መጀመራቸውን መረጃውን ያደረሱት የዲፕሎማቲክ ምንጮች አስረድተዋል። ሳኡዲ አረቢያ ከሰባት ዓመታት በኋላ ድጋሚ ኢትዮጵያንና ኤርትራን ለማቀራረብ እንቅስቃሴ መጀመሯ አገሪቷ በአፍሪካ ቀንድ ቀጠናና በቀይ ባህር አካባቢ ፖለቲካ ላይ ያላትን ከፍተኛ ፍላጎት የሚያሳይም ነው ተብሏል። የእስራኤልና ኢራን ጦርነት ተባብሷል። የዓለም ትኩረት ማዕከልም ሆኗል። እስራኤል የኢራንን ጦር አዛዦችና ሳይንቲስቶችን መግደሏንና የኒውክሌር ጣቢያውን መደብደቧን ተከትሎ ኢራን ከመቶ በላይ ድሮኖችን ወደ እስራኤል መላኳን የእስራኤል መከላከያ ሰራዊት አስታውቋል። የእስራኤል መከላከያ ሰራዊት ቃል አቀባይ ብርጋዴር ጀኔራል ኤፊ ደፍሪን የእስራኤል ከተሞችን ለመምታት ኢላማ አድርገው የተወነጨፉትን ድሮኖች ለማምከን እየሰራ ነው ማለታቸውም ተዘግቧል። የእስራኤል መከላከያ ሰራዊት በኢራን ላይ የፈጸመውን ጥቃት ተከትሎ የእስራኤል የአየር ክልል ተዘግቷል። ጆርዳን አየር ክልልም በተመሳሳይ መዘጋቱን የተገለጸው እስራኤል ከባድን የተባለውን የአየር ላይ ጥቃት በኢራን ላይ መፈጽሟንና ጥቃቱ በኢራን ወታደራዊና የኒውክሌር ጣቢያዎች ላይ ያነጣጠረ እንደነበር አልጀዚራ ዘግቧል። በስድስት ዋና ዋና ወታደራዊና የኒውክሌር ቦታዎች ላይ ጥቃት የሰነዘረችው እስራኤል ተጨማሪ ጥቃት ልትሰነዝር ትችላለችም ተብሏል። ጥቃቱን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ገና ማት ይዘንብባታል ብለዋል። ይህ የእስራኤል ጥቃት ጆማሮ ነው። እስራኤል በሚቀጥሉት ቀናት ከዚህ የባሰ ከባድ ጥቃት ትፈጽማለች ነው ያሉት። ኢራን ከአሜሪካ ጋር የኒውክሌር ጣቢያ ኢትዮጵያውያን እንዳይኖራት ስምምነት ለመፈጸም ትክክለኛው ጊዜ አሁን ነውም ብለዋል። ካልሆነ ግን የኢራን ኢምፓየር ታሪክ ሊሆን ይችላል ነው ያሉት። ሩሲያ ደግሞ እስራኤል ተሳስታለች እያለች ነው። ሞስኮ ጥቃቱን አስመልክቶ በሰጠችው መግለጫ በኢራን ሉዓላዊነት ላይ የተቃጣ ድርጊት ነው ስትልም ኮንነዋለች። ጥቃቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ጉዳዩን እየመረመረ ባለበት ሰዓት የእስራኤል ጥቃት እያልተገባ ነው ብላለች። ሞስኮ በቀጥናው ላይ ሰላም እንዲመጣ ዓለም አቀፉ ማህበረሰብ ጥረት እያደረገ ባለበት ሰዓት የኔታናዩ መንግስት የፈጸሙ ድርጊት ተቀባይነት የለውም ስትል ሩሲያ አጋርነቷን ለኢራን አሳይታለች ተብሏል። ኢራን በእስራኤል ጥቃቶች የተገደሉ የጦር መሪዎቿን በአዲስ ተሸዋሚዎች ተክታለች። ሆሴን ሰላሚ በእስራኤል ጥቃት የመሞታቸውን ተከትሎ ጀኔራል አህመድ ሻዲ የእስላማዊ አብዮት ዘብ አዛዥ ሆነው ተሹመዋል። ሀቢቦላ ሳያሪ የጠቅላይ አዛዥ ጊዜያዊ ኃላፊ ሆነዋል። እስራኤል ኢላማ ያደረኩት ወታደራዊ ይዘታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴሄራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከል ሲቪሊያን ይገኙበታል ብሏል። በኢራን መሪና ቴሄራንም ከፍተኛ ፍንዳታ ተ እንደተሰማ መሆኑም ተገልጿል። እስራኤል በበኩሏ በመላው ግዛቷ ያስቸኳይ ጊዜ አዋጅ አውጃለች። ትምህርት ቤቶች ተዘግተዋል፣ በረራዎች ተሰርዘዋል፣ ሁሉም እንቅስቃሴ ተቋርጧል። አመራሮች ወደ ጥብቅ ቦታ ተዘዋውረዋል። ሕዝቡ ወደ ቦምብ መጠለያዎች እንዲገባ ታዟል። የኢራን ድሮኖች ወደ እስራኤል ሲቃረቡ ኢራን አስከትላ ከድምፅ የሚፈጥኑትን የባላስቲክ ሚሳይሎች ተኩሳለች ተብሎም ተሰግቷል። የተወደዳችሁ የብላክ ላየን ሚዲያ ቤተሰቦች፣ ለዛሬ የነበረን መረጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።